ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ደህና ነኝ እግዚአብሔር ይመስገን። እናንተም ሰላም እንደሆናችሁ ተስፋ አድርጋለሁ። ዛሬ የሰራተኛዋን ድራማ ይዤ መጥቻለሁ ማለት ነው። እንደምትወዱት ተስፋ አድርጋለሁ። አብራችን እንቆያለን። ወደ ቪዲዮ ከመሄዳችን በፊት የዘመናዊ ሼር ዩቲዩብ ቻናል ሰብስክራይብ፣ ላይክ፣ ሼር እያረጋችሁ እንድትታበረታችሁ በጥጥና እጠይቃለው። ማለት ነው። ወዳችኋለሁ። ወደ ቪዲዮ ዴፍ ለጋጋት። በቃ በእናትህ ምን እያደረክ ነው? ዞር ነይ እንጂ አንቺ የሚሆንሽ

ሁለታችሁም ይቅርታ ካልጠይቃችኋት፣ ሁለታችሁም ያልክላችኋል። አደይን እስከ አሁን ላደረጋችኋት ነገር ይቅርታ ጠይቋት፣ አላቸሁ ይቅርታ ፍቅር ቀ እያት ድጋሚ ይቅርታ ጠይቂያት። ከክብርሽ ላይ ምን የሚቀንስ ነገር አለ? ይቅርታ ብትጠይቂያት የቀርታ። ይኸውልሽ፣ ፍቅር ሰራተኛ ከመሆኔ ምንም ነገር ከማድረግ አያገደም። ዴቪድ፣ ይህን ነገር ካንተ አልጠብቅም። ተሳሙኝ አላቸው? አደይ፣ በእናንተ ምክንያት አንድ ነገር ትሆንና አንላቀቅም። እሱም ፓርኮስ ሲመጣ እንነጋገራለን። እሺ ብላም መንጭቃ መነጫጭቃ ትሄዳለች ማለት ነው። ዴቪድ ግን በጣም ታሳፍራለህ። ዴቪድ አንተ መነጋገሪያ ነበር የምትሆነው ጓደኞችህ ቢሰሙ ሂዱ በቃሽ፣ የራስ ጉዳይ በኋላ ከዳዴ ጋር ታወራለክ። የራስ ጉዳይ በለው ትሄዳለች። እንግዲህ መነጫጭቃ አታስቢ፣ እኔ ሁሉንም ነገር አስተካክላለሁ፣ እሺ ብላ ትለዋለች። ባርኮቴን እኮ አዴን አስከፋት። አዴ ግን በጣም እድለኛ ናት፣ ባርኮት በሄድም ደብ አላት ምክንያቱም ድሮ ብዙም የምትጎዳ አይመስለኝም። ምክንያቱም ብዙ የምታፈቅረው አይመስለኝም፣ ግን እኮ አደይ ለአደይ ብዙም ፍቅር የላትም። ነገር ግን ቀስ በቀስ ፍቅር ይመጣል። አሁን አደይ የራሷ ይህን የምትለው ሰው የሚያግዛት ሰው ያስፈልጋል። እሱ ልክ ነሽ። ያው ቤዛን ታውቂያታለሽ፣ ባርኮትን ልቡን እንዳሰብረው እፈራለሁ። ባልኮቴ ምን ብላ እንዳሳመነችው ፈጣሪ የላት? እኔ እዚህ የሆነ ቦታ ሊሄድ ነው በቃ። የት ቦታ ነው ስ የሆነ ቦታ ማለት ቦታው ስም የለው፣ ስመጣ እነግርሻለሁ ብሎ በቃቸው ብለዋት ሄደ። በጣም ደነገጠች። ድንግጥ ትጣለች። እንግዲህ ፍቅር ቤቷን ዘግታ ክፍሏን ዘግታ እያለቀሰች ነው። እንግዲህ ፍቅር እንግዲህ የስራውን እያገኘች ያለው ምንጭቅጭቅ። እንደ ዛሬማ ራስ ነው ያደረገ የዛሬው ድራማ ለፍቅር ይገባታል። እኔ ራሱ ፍቅርን በአገኘት ዝልዝል ነው ማደርጋት የሆነ በታም። ፍቅር እንዴ አሰቃየቻት እኮ አደይን። ምን በወጣት ግን አንዳንዴ እየዘራውን ነው ሰው ያጭደው ሲባል እውነት ነው ሰው የዘራውን ያጭዳል። አንቺ ደግሞ ምን ሆነሽ ነው የሚያነፈርቅሽ መቼ ነው የነፈርኩት እያየሁሽ አይደል እንደነባሽ ነው ያጣ ሰጠርኪ መቼም በዛች አደይ ምክንያት አይደለም እያለቀሽ እንደነና እንዳልሰቀብሽ እኔ ፍቅር ነኝ ለይቻ መደም ማል ማልቀሱ እኔ እኔ መሄድ ፈልጌ ነው ከሱ ጋር አብር አብርሽኝ እኔ ለቤት መሄድ አልፈልግም ያችን ዘይግል ለምለም ማየት አልፈልግም እኔማ ይሄ ላይ ስለናፈቀኝ ነው እንጂ እሷን ማየት አልፈልግ፣ አይና ማየት አልፈልግም ነበር። በይ ከክፍሌ ውጭልኝ፣ እዚህ ያለው ችግር ሳትፈጪ እዛ በይ፣ ካሁን ከክፍሌ ውልቂልኝ፣ ይወጣልሻና ደግሞ ካንቺም ቢሶም ትበሳጫልሻ። ዴቪድ አንቺ ነሽ እንጂ መጠበቅ ያለበሽ እኔ ግዴታ የለም ደግሞ ዴቪድ መቼም ያንቺ አይሆንም። እሺ ጀምሮ ነው አንቺ በዴቪድ መወሰድ የጀመርሽው? እኔ አሁን ግራ ገብቶኛል። እኔ የላ ለምን ጉንጬን ሰማሽ ሳምሽ ብሎ መቆጣት ጀምሯል። አንች አንቺ ከስሩ ምን ያከታተልሽ? እሱ በቃ እሱ የለምለም ብቻ ነው ከልጅነታችሁ ጀምሮ ቃል አላቸው። እና እሱን ፍቃል የሚያሽር ነገር አታገኘልኝም። አያገባኝም። ሊዲያ በደ በደብ ጉዳይ ብቻ ሆ ከሆነ አናግሪ። ታሬዘ ውጭ ልክ ያክፍላይ ይወጣልሻ ነው ስላሳ መነጫጭቃት ትወጣለሽ ማለት ነው። አቤት ሁሉም ለራስ ለራሱ እንዲህ። አደይ ከኩሽና ቁጭ ብላ እያሰበችና እያብሰለሰለች ነው። ከዛ ትመጣና አች ልዲያ ስርዓት ቢኖርሽ መልካም ነው። አንቺ አይደለም፣ ስሜ አደይ ነው። ቆይ እንዴት ነው የጠገብሽው? ለነገሩ ከከኛ እኩል ተባያለሽ፣ ትጠጫለሽ፣ ቁጭ ብለሽ ተዋሪያለሽ። እንዴት ነው ማጠቅቤች? የቤት ሰራተኛ መሆንሽን ረሳሽ? የቤት ቤት ነው እስቲ አንዳንዴ እኮ እንደ ልጅ አታስቢ። እንዴት እንዴት ሊያደርግሽ ነው እባክሽ፣ አንቺን ልክ የምታስገባ ሊያች ፍቅር ናት። ሊዲያ በቃሽ፣ ከዚህ በላይ እንድትናገርኝ አልፈለግም። ባን ነው እባክሽ እንደዚህ ልብ ልብ የሰጠሽ ሸፍ፣ አንድ ነገር ልንገርሽ፣ አንቺን እንኳን የወንድም ፍቅረኛ አትሆኚ ጓደኛውም ብትሆኚ አትገባም። ጭራሽ አፍቃሪው ምን ነው ወንድምሽን አፈቀርኩሽ እያለ ለረዳው እየሞከርኩ ነው ቢገባሽ እኮ የቶሽ ሊሄድ የነበረው እኔ ነኝ እያስቀረው እኔ። ከዚህ በኋላ እንደዚህ እንድትናገረኝ አልፈልግም። ሌላ ማወቅ ምትፈልጊው ነገር ካለ ወንድምሽ መጠየቅ ትችያለሽ። ጭራሽ ወንድሜን ያፈቀርሽው አንቺነሽ ሰው እኮ በግድ አይደለም ሁሉም ከፈጣሪ ሲሰጥ ነው እንጂ። ከወንድሜ ላይ አይንሽን አንሽሽ፣ እዛ ኩያሽን ፈልጊ። መጣሽብኝ እንጂ አልመጣሽም። ደግሞ ለጠየቅሽ ጠያቄ ነው የመለሱ። ወረኛ ያችማ ያቺ ፍቅር ነሽ፣ ዋጋሽ መሰጥሽ ደግሞ ቆመሽ ያጨረሽ ለኔ ትመልሺልኛለሽ። በጣም አበሳጨች አበሳጨች አናደደቻት። አቤት ትግስቷ አደይ። እያለስጣ እያለስጣ ተንኮል ስታስብ ነው እንግዲህ። ሶፋ ላይ ቁጭ ብላ አደይ ትለው አቤት ፍቅር፣ ምን አባሽ ነው እንጂ ይቅርታ፣ ረስቼው ነው አሁን አመጣልሻለሁ። እሸፈተናቸው

እና ምናለሽ፣ ስላንቺና ስላደይ ነግሬው ነበር። አደይ ማትሆን ነገር እንደሆነች ነግሬ ባልኮት፣ እንደዛ ሊልሽ አይችልም በፍጹም። ነገር ግን አሁን በነገረው አይሰማኝም። ራሱ ተጎድቶ በራሱ ይወሰናል። ከአደይ ጋር መሆነ ምንም አይጠቅም። ምንድነው በቃ በቀር ዘመበኝ፣ ብዙ አታውሪ፣ ብዙ ያልተረዳሻቸው ነገሮች አሉ። እኛና አደይ የብቻችን የምንተነፈስበት ብቻችን፣ አደይ አዳያለሁ እኔ በአደይ ተረድቻለሁ። ማንንም አልሰማሁ። መከረው መከረው በኋላ መከራዬ መከራው ብላ አለች። አደይ እንዳንተ አይነት ጥሩ ሰው የማናቃት የቤታችን እንግዳ ሰው ናት። በቃ ተዋትና ከቤት አስወጥተናት የራሳችን ኑሮ እንኖር። በቅር ትጀጃይ አደይ አንቺ ብትበልጥ እንጃ ታንሰን ማለት እኔ ከይች ቦታ ታምቀ እያወዳደርከኝ ነው። በጣም ይቅርታ ተሳስች። የማይገባሽን ቦታ ሰጣውች። ያንችን ና የያደይሰብ ና በፍጹም ሊወዳደር አይችልም። አስሚ ልንገረሽ አለ የልብ ንግስት ናት ትገባሽ። ማለት ወይኔ ጉዴ ይበለም አለ። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ሳፖርት፣ ላይክ ምናምን ምናምን ነገር አድርጎ ወዳቸኋለሁ። ይቀጥላል። ተምተናል ለምንድነው ስልክ ማያነሳ? ትላለች ልል እንግዲህ ቁጭ ብላ። እሱ ግን እንግዲህ ፓስፖርቱን ሊያስጨርስ ነው ሄዶ ነው ማለት ነው። እንግዲህ እሷ በጣም ተጨናንቃ እየደወለች ነው እየደወወለች ነው። እሱ ደግሞ ስልክ ያነሳም። በጣም ታጨቃለች። እየተንኮራደረች ነው ሶፋ ላይ ማለት ነው። እየደወወለች ደግማ፣ እሱ ግን ስልክ ያነሳ። እንግዲህ ግራ ገብቶታን ጨንቆታን፣ ምን ማለት እንዳለበት አባቱን ምሽ ብሎ ሊሄድ ነው ጦሏት ማለት ነው ልሌ እሷ ደግሞ በጭንቀት ተወጣለች፣ መሆኑ ነው የሆነ ቦታ ሄጄ እመጣለሁ ብሎ በዛው ስልክ የማያነሳም በቃ ተጨናንቃለች ማለት ነው። ሊ ቆይ ምን ሆኖ ነው ስልክ የማያነሳው የምሆን ብላትናለች። የለም ምን ሆነ ነው ስደውል አታነሳም፣ ስልክ በሰላም ነው? በጣም ይቅርታ፣ ሌልይ አለመቼ ብሎ ነው ምንድን ነው የተፈጠረ ችግር አለ? አይ ትንሽ ደብሮኝ ወይ ነው እኔ ክፍል ብቻ የለውም። በቃ ደሞ እንዳይደብርሽ ደሞ እንዳትጨናገበሽ። የሄዳን ትቷት እንግዲህ ወደ አባቱ የላም፣ ሄለንም ትቷት ሊሄድ ነው ማለት ነው። በጣም ነው የሚያሳዝነው። የእውነት በጣም ነው የራሱ ከፍተኛ እንኳን እሷ ማለት ነው ይከብዳል።

ለዲ ቀን እንኳን ካይኔ እንድጠፋ አልፈልግም። እሺ ብላ ትለዋለች። አዎ ደግሞ ለምንሽ ነው ፍቅር ናት። ውሃ አፍልተሽ ይችለኛል። አይ ፍቅር፣ አይ ፍቅር፣ ዛሬ ደግሞ የሞቀው አለችሽ። በቃ አንችልም፣ አንቺ እንዳታርፊ የማትፈጥረው ስራ የልማ በዚስቲ ያውቃት ብላ ትላለች ማለት ነው። እውነት ለመናገር ፍቅር በጣም በጣም አደገኛ ሴት ናት። የእውነት አደገኛ ሆኖ ቆልሻል እና ጋር ደሞ እንደገጠረ ስታያልሽ አሁን ጭለኝ እንጂ ብላ ትላታለች። እሺ ፍቅር የሆነ ተንኮል አስባ ጫማዋን ወደ ስራ አድርጋ እንግዲህ የሆነ ተንኮል እንዳሰበች ያስታወቀን እንግዲህ ፈጣሪ የጠብቃት አደይን ማለት ነው። የሆነ ተንኮል እንዳሰበች ያስታወቀን ማለት ለመናገር ነገር ይኸው ናይ ጫማ ነው ጭላይ ከስር ብላ ልክ እጇን ታቃጥላታለች ማለት ነው። ብላ ፍቅር፣ ቆይ ምን እያረግሽ ነው? እኔ ከሶፋ ውስድ ንጫሁን ጥልሽ ወዛውዥ አላልኩሽ? እንትን ስታወዛውዥ ታደፋብሽ። ቆይ ምን አድርጌሽ ነው እንደዚያ ይግሽም? ተሰቃይ። ይህን ስቃይ አልሽው ገና ምን አይተሽ? መፈጠርሽን እንድትበይ በጠፊ። አንቺ ሰይጣን፣ ምን አድርጌሽ ነው? የዚህኛ ክል እዚህ በላይ እንዴት ጥሩ ልሆን ሰው ልሆንሽ እንጂ ቆይ ምን እያረጋችሁ ነው? ዴቭ ያታተም እንዴ አንቃለ ገለኝ ምን ተፈጥሮ ነው? ቆይ አደይ፣ ዴቭ እኔ ለዚህ ስራ ቃል የለኝም። ይሄው በፈለው ሆነ ቃለች። እንዴ አልገባኝም። ይሄ ምን ነው ነው? ይህቺ ሽኮ ተቃጥሏል። እኔ ምን ማቀው ነገር የለም። ከሶፋ ስር ጫማ ወጭ ተደፋባት፣ አልረድ። ከዛ በኋላ እዛን ንቅ ያደረጋት ማለት ነው። ዴቪድ፣ ለቀቀይ ለቀቀይ፣ ይቅርታ ነግረሽ ነበር። አንድ ነገር ታርቂያለሽ እገልሻለሁ ብዬሽ ነበር። ዴቪድ ቀላ ለቀቃት። በቃ ዞር በይ አንቺም፣ አንቺም የሆነሽ ብሊያም ሆነ ጫጭቃታ። ዴቪድ፣ ቅርታ ቅሌ፣ በቃ ለቀቀይ፣ ልቀቃት፣ ልቀቃት፣ በእጅ ሰባብ ትሆናለች። እሽ፣ ልቃት። የምለቅሽ ግን አዴን፣ ይቅርታ ስቴ ነው። ከዚህ በኋላ አዴን አንድ ነገር እንድትናገረት አልፈለግም